ሰላምአሌኩም ወረመቱላ ወበርካቱ ውድ ቤተሰብ እንግዲህ ዛሬ ደግሞ በአዲስ ስራ መጥቻለሁኝ። እንግዲህ ይሄንን በመሰለ ዶናት አሰራር ነው። ቪዲዮን እስከ መጨረሻው ተከታተሉ። ምን ምን እንደተደረገበት እንዴት እንደ አሰራሩ ተከታተሉ ማለት ነው። ቀላል ነው፣ ቀላል ነው ማለት ነው። አንዳንድ ጊዜው መዳሞቻችሁ ለየት ያለ ነገር እየሰራችሁ አብሯቸው በተለይ አሁን ደግሞ ረመዳን ነው እና እንግዲህ እነዚህ ግብአቶች ናቸው እንግዲህ ስኳር ካሜራ እንቁላል፣ ዘይት ያስፈልገናል። ዘይት ቅቤ አለን፣ ቅቤ ከሌለን ዘይት ቅቤ አለ አይደለ? ይሄ ከሱቅ እየታሸገ የሚሸጠው እሱን ማለት ነው። አሁን ወደ ስራችን እንገባለን። መጀመሪያ ማውኪያችን ላይ ዱቄታችን እናደርጋለን። አስፈላጊውን ዱቄት እናደርጋለን። ከዚያ እርሾ እናደርጋለን። እርሾ እናደበላልቃለን። እርሾ ማለት ካሜራ ነው። እናደርጋለን ይሄ ደግሞ ስኳር ነው። ስኳር ደግሞ ቀዩ ስኳር ነው ማለት ነው። ቀይ ስኳር አለኳት ጨው ነው። ይሄ ደግሞ ጨው እናደርጋለን። ይሄን ነን አድርገን እናቦካለን ማለት ነው። ቀላል ነው። በጣም ከባድ መስሎ የሚታያችሁ ሊኖር ይችላል እንጂ በጣም ቀላል ነው። አንድ እንቁላል ነው በቃ። ምን እናደርገው? እንቁላል አደረኩኝ፣ ወተት አደረኩኝ። በቃ ወተት ስትባሉ ደግሞ ይሄ ለበኑ ሳይሆን ወተት ካሊፕስ ኦዲዮ ምናምን አለ አደለ? ያልተገፋ ወተት ማለት ነው። ጥሬ ወተቱ አድገን እንደዚህ አድርገን በደንብ እናሸዋለን። ማሸት ያስፈልገዋል። በደንብ እናዋህደዋለን ማለት ነው። ያው እንግዲህ እኔ እየደበቅኩ ነው የምቀርጸው ማለት ነው። እንግዲህ ደብቄ የቀርጽና በኋላ ነው በድምጽ የምሰራላቸው ያው እነ መዳሞች እንግዲህ ኩሽና ውስጥ ደግሞ ሰወራ ምንድን ነው ብለው ነው የሚመጡብኝ እያልኩኝ በድብቅ ነው የምመጣው ማለት ነው። እንግዲህ ድምጤን አጥፍቼ ቀርጽና በኋላ ላይ ይሰራለው ማለት ነው። በዚህ መልኩ እንደዚህ እያደረግን በደንብ ማሸት አለብን ማለት ነው። ሽት እናደርገዋለን በደንብ እንዲዋሃድልን እና ዱቄት ብን እያደረግን እጃችን ካጣበቀን ከስንያው ጋር ከምናቦካበት ሳህን ጋር እየተጣበቀብን ካለ ዱቄት ብን እያደረግን በደንብ እናሸዋለን። መቀጣጠን የለበትም ዱቄቱ። ያው ዶና ሲሰራ ትንሽ እንትን ያለ ይሄ ደግሞ የምታዩት ቅቤ ነው ቅቤ ያልኳችሁ ከሱቅ በወረቀት ታሽጎ የሚሸጠው ቅቤ አለ አይደል? ቅርታ ሪከርድ እያረኩ ሴትዬ የጠራችኝ። ቅቤውን አውብረን እናዋህደዋለን። ያያችሁ እጄንም እኔንም አይዝም። ቅቤው እንግዲህ ውበት ይሰጠዋል፣ ወዝ ይሰጠዋል። ምንም አይደለም። ለምግብ ለምንበላው ነገር ቅቤው ምርጥ ነው። ምንም አያደርገንም ማለት ነው። በዚህ መልኩ እንደዚህ የሚለጠጥ ይሆንልናል ማለት ነው። በጣም ደስ የሚላጅን ሆነ አያችሁት፣ ሊጥ ሆነ። በዚህ መልኩ እንደዚህ አበጃጅተን ሽፉን አድርገን እናስቀምጠዋለን ለትንሽ ደቂቃ ያህል ብድግ እስቲል ልን ድረስ ብድግ እስቲል ሸፉን እናስቀምጠዋለን። በዚህ መልኩ እንደዚህ አድርገን ከትንሽ ደቂቃዎች በኋላ ተመልሰን መተን ከፍተን እናየዋለን ማለት ነው። አያችሁት ብድግ ብሏል ማለት ነው። ቢያንስ አስር ደቂቃ አምስት ደቂቃ እንደዚህ ግማሽ ሰዓት ብርድ ከሆነ እናስቀምጠው እና በዚህ መልኩ ዱቄታችን እንሰንሳለን። መዳማጫችን ላይ ዱቄት መስንሰን ነው መዳመጫችን ላይ የምናደርገው ዱቄት መነስነሳችሁ እንዳትረሱ በደንብ እንዲዳመጥላችሁ ማለት ነው ዘ እንደዚህ ቆራርጠን የሚያስፈልገን ነገር ቆራርጠን እናወጣና በዚህ መልኩ እንደዚህ እናደርገዋለን ማለት ነው። ተከታተሉ እንግዲህ ቀላል ስራ ነው በጣም በጣም ቀላል ስራ ነው። ሲበሉት ደግሞ በጣም የሚጥም ማለት ነው። ደስ የሚል ገመጥ ስታደርጉት ተረ ብስምላ በጣም ደስ ነው የሚለው በሰዎች ዘንድ። ታዲያ ያስመሰግናቸዋል በደንብ ከሰራችሁት ማለት ነው። ኢንሻላህ ነው የሚሏቸው። እንደዚህ አድርገን በመዳመጫችን እንደዚህ እንዲዳመጥ እናደርግና የቅርጽ ማውጫ እንደዚህ አለ። በቅርጽ ማውጫው እናወጣለን። ይሄ ቅርጽ ማውጫው ከሌላችሁ ደግሞ በብርጭቆ ማውጣት ይችላል። በኩባያ በተለያዩ ነገሮች ው ይችን ደግሞ የመሀሏ ቡርቅስ ያለችውን ደግሞ በእንትን በሃይላንድ ክዳን መቦርቀስ ይቻላል። በሆኑ ጠባብ በሆኑ ነገሮች መቦርቀስ በጣታችሁም ቢሆን ቦርቅስን ማውጣት እንችላለን። በተለያየ ነገር ይሰራልና ከዚያም መጥበሻችን ላይ ያደረግን ማስቀመጫችን ላይ እንደዚህ እንዳይይዝብን ከታች አድርገናል በዚህ መልኩ ሸፉነን በምስለ ግማሽ ሰዓት ያህል አሁንም እናስቀምጠዋለን ማለትም ኩፍ እያለ እየተነፋልን ወዙን ይሰጠዋል ጭምድዳ ላይ አይሆንም አሁን ቶሎ ብንጠብሰው ቶሎ እንትን ይላል አሁን ግን እየተነፋ ነው በቃ አያችሁ ተነፍቶ ማለት ነው ንፍትፍት ብሏል አሁን መጥበሻችን ላይ ዘይታችን እናደርጋለን ዘይታችን አድርገን ዘይታችንን በዚህ መልኩ በሚበቃ መልኩ ንጹህ ዘይት መሆን አለበት ይሄ ጥቁር ቁሪያ ላይ ተጠብሶበት የከረመ ከሆነ ጥቁር ቁሪያ ያደርግብናል ማለት ነው። እና በንጹህ ዘይት ላይ ይሄንን እንደዚህ አድርገን አያችሁት። ቀስ አድርገን ነው ታዲያ ስንጠብሰው ማለት ነው። በጣም የምቀዘቀዘ ላይ እንዳታደርጉት ዘይቱን። ጥጥት ነው የሚያደርገው። በደንብ ዘይቱ ሲግልላችሁ፣ በጣምም ሳይግል ማድረግ ያለብን በጣም ደግሞ ከጋለ ችብችብ ውስጡ ሳይበስል ከላይ ከላይ ብቻ ነው በስበ ቁጭ የሚለው መካከለኛ በቃ ስራችንን መካከለኛ አድርገን መስራት አለብን። በዚህ መልኩ አያችሁ ሲያምር ዶናት፣ ዶናት አሉት እውነትም ዶናት። በዚህ መልኩ እንደዚች አድርገን ረጋ አድርገን እንጠብሰዋለን። ማክለብለብ አይደለም፣ ማሯሯጥ አይደለም። ከላይ በስሎ ከውስጡ ሌላ እንዳይሆንብን ከላይ ጥብስ ነው የሚያደርግብን ቶሎ ደግሞ ዘይቱ በጣም ከጋለ። ያው እናንተ ታውቃላችሁ እንግዲህ እንደየሙያችሁ ማለት ነው እኔ ግን እንደዚህ ነው ደስ የሚለኝ ቀሳሪ ጎ መስራት በቃ ከረኑ ደስ ያለ ከረን ይወጣልናል። በዚህ መልኩ እንደዚህ አድርገን እናወጣዋለን። መንጠፍጠፊያም ላይ የሆነ ማስፈፊያ ነገር ካላችሁ እዛ ላይ ማስቀመጥ ዘይቱ እንዲንጠፈጠፍ፣ ከሌላችሁም ከታች ምን እንዲልም ወረቀት ማንጥፋችሁ ማስቀመጥ ዘይቱ ይንጠፈጠፋል ማለት ነው። ይህን የመሰለ ይህን የመሰለ መጥቷል ማለት ነው። ያቸውት እንሻላ